ሰላም በምንለው ዓለም የምትኖሩ ውድ የቤት አብርሃም ሚዲያ ቤተሰቦች ሁላችሁም እንደምን አላችሁ? ዛሬ ቆሞስ አባ ጳውሊ ከበረሃ ያስተላለፉትን መልእክት ወደ እናንተ ይዘን ቀርበናል። መልእክቱን ትሰሙና ሌሎችም ታስተላልፉ ዘንድ በትህትና እንጠይቃለን። እኔ የገዳብ አበምኔት የነበርኩ ሲሆን እግዚአብሔር በሰጠኝ ሐዋርያዊ ኃላፊነት በሥጋን በነፍስም የዛለውን የሰውን ልጅ ክርስቲያን፣ ሙስሊም ሳይል ሰው የሆነን ሁሉ ከመጠበቅ ከመከራ ሥጋና ከመከራ ነፍስ ከመታደግ ጀምሮ ልዩ ልዩ የአባትነት የእረኝነት ኃላፊነቶችን ለመወጣት አቅሜ በሚፈቅደው ለመንቀሳቀስ ጥረት በማድረግ ላይ እገኛለሁ። ይህን ስል እግዚአብሔር እንዲሠራ በሚፈልገው ልክ እንዳልሆነ ራሴንም ከፍ ከፍ እያደረግሁ አድርጋችሁ እንዳትመለከቱት እሻለሁ። በአሁኑ ሰዓት ከገዳም ወጥቼ ከልጆቼ ከፋኖ ጋር ግንባር እገኛለሁ። አንዳንድ ማስተዋል የጎደላቸው ሰነፎች መነኩሴ ማለት ምን ምን የማይሰራ ስንኩል ሆኖ የሚኖር ለማስመሰል ዳድ የሚሉ በርካቶችን እያየን ነው። እረኝነት ማለት ምን ማለት ነው? እረኛ ማለት በጎችን ከነጣቂ ተኩላ የሚጠብቅ ማለት ነው። ነጣቂ ተኩላ ደግሞ ልዩ ልዩ ነው። ነጣቂ ተኩላ ማለት ግዴታ ሃይማኖትን በቀጥታ የሚያስክድ ብቻ አይደለም። ጠብቁ የተባልናቸውን በጎችን ነጥቆ የሚበላ የሚጨፈጭፍ፣ የሚያፈናቅል ምድራዊ ሕይወታቸውን የሚያመሰቃቅል የሚያሳድድ ጠቃሚ ብለው የሚያስቡትን ባህላቸውን ወጋቸውን ሃይማኖታቸውንና መልካም እሴታቸውን የሚያጠፋ ጸረ ሕዝብ፣ ጸረ ሀገር የሆነ አገዛዝ፣ እርሱ ራሱ ነጣቂ ተኩላ ነው። ይህንን ነጣቂ ተኩላ የበጎች እረኞች አባቶች ሊከላከሉ ሲገባቸው፣ ከእርሱ ጋር በመሆን ግፍ እያደረጉ እየተባበሩ ይገኛሉ። ይህ ትልቅ ዕዳ እንደሆነ መገንዘብ ይኖርብናል ያለ በጎች እረኝነታችሁ ምንድን ነው ቀሚስ ለብሶ ካባ ደርቦ አውደ ምረት ላይ ማስመሰል ነው ወይ አባትነት በፍጹም በጎቻችሁ ወዴት አሉ በሰላም ወጥተው በሰላም ገቡን ልታውቁት የሚገባ እውነት በጎቻችሁ በብልጽግና ሥርዓት ተበልተዋል በረታችሁም ባዶ ነው ከአጥፊው ስርዓት ጎን ከላይ ከሲኖዶስ ያለውን ችግር ተከርኖ ይብሰል ዝም እንባል ስለዚህ ደግሞ በእግዚአብሔር ፊት ትጠየቃላችሁ። ከሰማያዊ ንጉሥ ይልቅ ምድራዊውን አገዛዝ ለምን ፈራችሁ? አቢይ አህመድ ስጋችሁን ቢጎዳ ነው። በላይኛው ንጉሥ ግን በእውነት ፍርድ ሚዛን ትመዘናላችሁ፣ ያኔም ታፍራላችሁ። ኢትዮጵያ በአባቶቻችን ደምና አጥንት እኛ ካለንበት ዘመን እንዴት እንደደረሰች አታውቁም ብለን አናስብም። አሳምራችሁ በየአውደ ምረቱ ስታስተምሩ እንሰማለንና ታሪክን ብቻ አንወቅ፣ ታሪክም እንስራ። ትላንትን ብቻ አናወድስ፣ የዛሬ ታሪክ ሰሪዎችም እንሁን። ኢትዮጵያ እየፈረሰች ነው፣ እንንቃ። አባቶች ሆይ እንደ ኢትዮጵያዊው ሰማዕት እንደ አቡነ ጴጥሮስ እንሁን። ፍርድ ተጓደለ፣ ሕዝብ ተበደለ ብሎ መጮህ የሁሉም አባቶች ሥራ ነበር። በተለያየ ቋንቋ ልንናገር፣ ለተለያየ ሕዝብም ከሚደርስባቸው ሰቆቃ አንጻር ልንጮህ እንችላለን ግን መዳረሻው ሰብአዊነት ነው። ይህም ለሰው ልጅ ለተባለ ሁሉ ነው። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የሰው ልጅ በመላው ነው ከዘላለም እስራት ነፃ ያወጣው። በቋንቋ በጎሳ በሃይማኖት ልዩነት ውስጥ አንወሸቅ። ሰው ለተባለ ሁሉ እንቁም። አባቶች ከልጆቻችን ጋር አንድ ሆነን ጥላቻን አስወግደን የሰው ልጅ በዘር በፖለቲካ አስሮ ከሚያሰቃየው ጽኑ አገዛዝ ነፃ ማውጣት ግድ ይለናል። ክርስቲያን ሙስሊም አይልም ሰው የሆነ ሁሉ ነፃነቱን ይጎናጸፍ ዘንድ ጥረት ማድረግ ይኖርብናል። ጥላቻን፣ ዘረኝነትን፣ መለያየትን በሕዝብ ላይ የሚያስፋፉ አምባገነኖች እስከሚጎገዱ ፣ ህዝቡም ሰላምን እስከሚጎናጸፍ ድረስ እታገላለሁ። ከሰዎች ዘንድ ለብዙ ጊዜ የሚመጣልኝ የማስመሰል ጥያቄ አለ። እርሱም ስለምን ሰላም አትሰብኩም የሚል ነው ሰላም የሚሰበከው እኮ ሰላምን ለሚፈልግ ነው። እኔ ከ1998 ዓ ም ከጎንደር ጀምሮ ከዚያም ከጀኔራል አሳምነው ጽጌ ጋር እንቅስቃሴ ስጀምር ስለ ሰላም ከሚመለከታቸው አካላት ጋር ለመነጋገር ጥረት ብናደርግም ሊሳካ አልቻለም። የፋኖ ትግል ከመፈንዳቱ ቀድሞ ባህርዳር ድረስ በመሄድ በወቅቱ የአማራ ክልል ርዕሰ መስተዳድር የነበረውን ይልቃል ከፍ ያለውን ከእግሩ ስር ወድቄ ከአብይ የመጣለትን መከላከያ ክልሉን እንዲረከብ የሚያስገድደውን ወረቀት እንዳይፈርም ጦርነትም በአማራ ህዝብ ላይ እንዳይጀመር ነግሬው ነበር። እርሱ ግን ሊቀበለኝ አልቻለም። እኔም በልታየ ዋለ ሽንፈቱ የማን እንደሆነ ብዬ ተመልሻለሁ። ሌላም ብዙ ጥረት ተደርጓል። መንግሥት ግን ሰላምን አልፈለገም። ሕዝብን መጨፍጨፍ፣ አማራን አንገት ማስደፋት፣ ሀገርንም ማፍረስ የመንግሥት ዓላማ ስለነበር የሰላምን መንገድ ሁሉ ዝግ አድርጎ በአማራ ህዝብ ላይ ጦርነት አወጀ። መንግሥት የአማራን ህዝብ ቀንበሩን በማክበድ ከስራ ከማገር ጀምሮ በሌሎች የኢትዮጵያ ክፍሎች ለበርካታ ጊዜ ከኖሩበት ሀብት ንብረታቸው ካፈሩበት እስከ ማፈናቀል፣ ያለምንም ምክንያት ወህኒ ቤት እስከ መወርወር ድረስ ከሰማይ በታች እስካሁን ተሰርቶ የማያውቅ ግፍ እያደረገ ይገኛል። በአማራ ክልል አለኝ የሚለውን ኃይሉን ሁሉ በመጠቀም በሰማይ በምድር ጭካኔ በተሞላበት ሁኔታ ከህፃን እስከ አረጋዊ ድረስ እየጨፈጨፈ ይገኛል። እኛ አባቶች በምሳሌ በጎች የምንላቸው ምእመናንም እኛ እንዳልደረስንላቸው፣ አባቶች መፍትሄ እንዳላመጡላቸው ሲረዱ ራሳቸውን ለማዳን ተፈጥሮ በሰጠቻቸው ራስን የመከላከል የማዳን ህግ ለአገዛዙ አጸፋዊ ምላሽ እየሰጡ ራሳቸውንም እየተከላከሉ ይገኛሉ። በአሁኑ ሰዓት መንግሥት የመጨረሻው ጸረሞት ላይ ይገኛል። አገዛዙ ምንም እንኳን የአማራን ሕዝብ ለማጥፋት ቢሞክርም ልጆቻችን ክንዳቸውን እሳተ ነበልባል አድርገው ተነስተዋል። ከዚህ መከራ ውስጥ ካለ ሕዝብ ጋር ቆሞ ለመታገል ሼህ፣ ካህን፣ ኡስታዝ፣ ዲያቆን፣ ፓስተር፣ መነኩሴ ወዘተርፈ አይልም። እኔ ከልጆች ጋር ሁኜ መውጣት መግባቱን፣ መራቡን፣ መጠማቱን፣ መሰደቡን በደስታ ተቀብየዋለሁ። እዚህ ጋር መረዳት ያለባችሁ እኔ ብሔርተኛ ሁኜ እንዳይመስላችሁ ዛሬ እንደማደርገው ነገም ሌላ ብሔር ቢበደል ከጎኑ እንደምቆም ላረጋግጥላችሁ እወዳለሁ። ሁላችንን በመጀመሪያ ሰው እንሆን። ሰው ከሆን እግዚአብሔር ለሁሉም ፍጥረታት ሳያዳላ ፀሐይንና ጨረቃን ሌሊትና ቀንን እንደሚያፈራርቅ ዘመናትንም እንደሚሰፍር፣ እንደሚመግብ፣ እንደሚጠብቅ እየተሰወረብንን እውነት እንረዳለን። ይህንን አገዛዝ ሙስሊም ክርስቲያን ሳንል በማስወገድ ህዝባችንንም ራሳችንንም ነፃ ልናወጣ የምንገደድበት ሰዓት ላይ እንገኛለን። ስለዚህ ሁላችንም ሰው የሆን የሰው ልጅ ሥቃይ የሚያሳስብን ሁሉ ከአማራ ህዝብ ጎን እንቁም። ሁላችንም እንዳንተዛዘብ። ወደዳችሁም ጠላችሁም የአማራ ህዝብ ያሸንፋል። ድል ለአማራ፣ ድል ለአማራ ፋኖ፣ ድል ለኢትዮጵያ። ቆሞስ አባ ጳውሊ አርበኛ ፋኖ ከግንባር